እግዚአብሔር ይመስገን። እንደምን አለ የኔ ጩቼ፣ ደህና ነሽ? ደህና ነኝ አባቴ። እንዴት ነ፣ ሰላም ነ ወይ? እግዚአብሔር ይመስገን እግዚአብሔር ይመስገን። አንቺ ብርቱ ሰው ነሽ። ያንን ሁላ መከራ አልፈሻል። ያንን ሁላ ስቃይ አልፈሻል። ደግሞ የማህበር ማህበረሰባችንን ታቂዋለሽ። የእኛ ህዝብ በተለይ ብዙዎቹ በየቤታቸው አፍነው ነው የተቀመጡት በየቤታቸው በስቃይ ነው ያሉት። ያንን ህግ ጥሰሽ ነው አደባባይ ላይ የወጣሽው። ይሄ ነገር ከመጣ በኋላ ያው እኔ ስናገረው ኖሬያለሁ የሰማኝ የለም፣ ስሰደብበት ነው የኖርኩት። አንቺ ከመጣሽ በኋላ ግን ማህበራዊ ሚዲያውን ተነቃንቋል። ዛሬም ደግሞ እንዳየሁት ከሆነ ብፁ አባታችንም ወጥተዋል። ምንድን ነው የተሰማሽ? ከማህበረሰቡ ከህብረተሰቡስ፣ የመገፋት የማቅረብ ምንድን ነው የደረሰሽ ግብዓት ምንድን ነው የደረሰልሽ ግብረ መልስ ምንድን ነው ያገኘሽው? እስቲ አሁን እዚህ ላለው ህዝብ፣ በመላው ዓለም ለሚያዳምጥሽ ንገሪን እስቲ። እሺ፣ እሺ ዘመዴ ሁላችሁንም አመሰግናለሁ በመጀመሪያ ከምስጋና ልጀምር ከጎኔ ስለቆማችሁ አብራችሁኝ ስላላችሁ ህመሜ ስለተሰማችሁ እምባዬ ስለታያችሁ ስብራቴ ስለጎዳችሁ እጅግ በጣም ነው የማመሰግነው እኔ ይህንን ህዝብ የማየው በእርግጥ ዘመዴ መጀመሪያ አንተ ነህ ትልቁን ስራ የሰራኸው አቃለሁ ምንም ጥፋት እንኳን ቢኖርብኝ አሳልፈህ እንደማትሰጠኝ አይቻለሁ። ዛሬ አይደለም ድሮም ነው ከድሮም ጀምሮ ነው እና የሚገርመኝ ነገር ራሱን ሰው ራሱን ለሰው አሳልፎ ይሰጣል እንዴ ብዬ እገረማለሁ። ዘመዴ ምንም እንኳን ጥፋት ቢኖርብኝ እንኳን ባጠፋ እንኳን በጓዳ ነው የምትቀጣኝ፣ የምትቆጣኝ፣ የምትገስጸኝ አሳልፈ አትሰጠኝም። ስለዚህ እጅግ ከኔ ሳይሆን ምላሹም ከእግዚአብሔር አገኘ ብዬ እመርቀሃለሁ። ኔ አባት፣ ኔ ወንድም ከልጆችህ እኩል ነው ስታሳድገኝ፣ ስትመክረኝ፣ ስትገስጸኝ፣ የሚያስፈልገኝን ነገር ስታደርግልኝ አይቻለሁ። ይሄ ቃል ማጣፈጫ አይደለም። ወይ ኢንተርቪው ላይ ስወጣ ወይ ደግሞ እንዲህ ላይቭ ላይ ስገባ ቃላት ማጣፈጫ አይደለም። በጣም በቃ አይቻለሁ። በህይወት እግዚአብሔር ያክብርልኝ። የህዝቡ ምላሽ በጣም ነው የሚገርመኝ። እውነት ለካ ቤተሰብ አለኝ ለካ ወገን አለኝ ለካ ህመም የሚሰማው በቃ አብሮኝ የነበረ ሰው ደሜ ሲፈስ ስሰቃይ ሳምጥ የነበረ ሰው በአይኑ እንዳየ ሰው ነው ሲታገልልኝ የነበረው ህዝቡ ህዝበ ክርስቲያን ያ የልጅነት ስብራቴን እየተጠገነ ይመስለኛል ህዝቡ ከኔ ጋር ነው። በህመምሽ አለን፣ አይዞሽ፣ በርቺ። በቃ ዘጠና አምስት ፐርሰንቱ እኔን ማበረታቻ ነው። ፍትህ ለዮርዳኖስ ነው። አይዞሽ፣ የኔ እናት ከአንቺ ብዙ ተምረናል። አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝ እና እጅግ በጣም ህዝበ ክርስቲያኑ ላመሰግን እፈልጋለሁ ሙስሊም ሙስሊሞች ደውለውልኛል። ፕሮቴስታንቶች ደውለውልኛል። ኦርቶዶክሱን ተወው በቃ ቁጥር የለውም። እና እጅግ በጣም ምስጋና ላቀርብ እወዳለሁ። በደረሰብኝ ነገር በኢንተርቪው እመጥቻለሁ። የደረሰብኝን ሰምታችሁ፣ ህመሜን ሰምታችሁ፣ እምባዬን አይታችሁ፣ አብረነሽ ነን ብላችሁኛል። ደግሞ እግዚአብሔር ለምስጋና ደሞ ያቅር ያ ለመስጋና ያብቃኝና እናንተን ደግሞ በአደባባይ ለማመስገን እግዚአብሔር እድሉን ይስጠኝ። ይሄ ኢንተርቪው ከመውጣቱ በፊት ቅዱስ ሚካኤል ቤተክርስቲያን ገባሁኝ፣ መካኒሳ ቅዱስ ሚካኤል ገባሁኝና ቅዱስ ሚካኤል የኔ ኩዮች አልፈውኝ ሄደዋል፣ እንደ ኩዮች መሆን አልቻልኩኝም። ምክንያቱም ህመሜን ታውቀዋለህ ቅዱስ ሚካኤል በእኔ እንደማትጨክን አውቃለሁ ግን ለኔ ያለህ ይሄ ነው ወይ? ይሄ ነው ለኔ ያለህ ብዬ አልቀሽበት ነበር። ቅዱስ ሚካኤል በአደባባይ አሳየኝ፣ በቃ እንባየ ስብራቴን እንዲጠገንልኝ በአደባባይ ፍረድልኝ አንተ ቅዱስ ሚካኤል ብዬ ነው የወጣሁት። አላሳፈረኝም፣ የኔ ያሳደገኝ ሚካኤል አላሳፈረኝም። ከጠበኩት በላይ ሆኖን ያገኘሁት ምላሹን እና በጣም በጣም በቃ ከመነግራቸው በላይ ደስተኛ ነኝ በጣም ሁላችሁም አመጣችሁ እንደወለዳችሁ ያየውት በዚህ በዚ ሰሞን እና አመሰግናለሁ። ከሌላ ስለሆናችሁ ድጋፍ ስለሆናችሁ መበርቻ ስለሆናችሁኝ በጣም ነው ማመሰግነው። ብፁዕ አባታችንንም አመሰግናለሁ በጣም ምክንያቱም የተጻፈላቸው ደብዳቤ ይላኩላቸው የጻፍኩላቸውን ደብዳቤ አይተው እንግዲህ ይመስለኛል ያው የ በሴት ልጅ የሚጨክን አንጀት ማንም የለውም፣ እና ያንን አይተው ህመሜን አይተው ስለውት በልቦናቸው አስበውት ነው ይሄንን ምላሽ የሰጡልኝ። እና እጅግ በጣም ነው ማመሰግናቸው። እግዚአብሔር ደግሞ መጨረሻውን ያሳምርልኝ። አሜን አሜን። አይኔ ደርቆ እንግዲህ ዳግም ለማመስገን ያብቃኝ። አድቫይስ ተመልካቾቻችን፣ የምትሰጡትን ጊፍት ዛሬ የምትሰጡትን ጊፍት በሙሉ ለዮርዲ አድርጉልኝ። እስካሁን ለእኔ የሰጣችሁትንም የዛሬውን አይቼ ለዮርዲ ልክላት አለው። ሰሞኑንም እንዲሁ ለምኜ ትንሽዬ የውሃ መጠጫ ብዬ ልክ ያለው እንዳይርባት እንዳይከፋት። አሁን ደግሞ እና አንበሽብሿት አንበሽብሿት ዮርዲ፣ መጨረሻ ላይ ስንት እንደሚሰጠኝ ቲክቶክ ነግርሽና፣ ያንንም ለአንቺ እሰጥሻለው። የሚመጣ ነገር ለአንቺ ይጠቅምሻል ለልጅሽም ይጠቅመዋል። እና ዛሬ ያሉት የኔ የኔ የምላቸው ሰዎች በቃ ያው እያዘረፉ እያዘነቡት ነው እያዘነቡት ነው በእውነት እና እንደነገርኳችሁና ለኔ ለእኔ ልጄ ናት። ስቱዲዮ እያሰራት ቅልልቦሽ የምትጫወት ከዛ ቀስቅሰን አረ በናትሽ አንዴ ተቀረጭ ብለን አቁሜ እንደገና ክራር ገብቶ መሰንቆ ገብቶ ምን ዘብቶ ዘምራ ተመስጣ እንደገና ወደ ጨዋታ የምትሄድ ህፃን የነበረ ለእኔ አሁንም ስጠራትም ህፃን ዮርዳኖስ ብዬ ነው። አሁን ትልቅ ሰው ሆናለች። ቢሆንም ያው የልጅነት ነገር አይቀርም ማለት ነው። የደረሰባትን መከራ የደረሰባትን ቁስል የነገርኳችሁ ቅድም የነገርኳችሁ የዋሸሁት ነገር የለም፣ ዋሽቻለሁ ይወርድ ይህን ንገሪያቸው ለህዝቡ። በፍጹም በጨራሽ በትክክል ነው፣ ዘመዴ ያየውን የሰማሁት ነው። የገባህን በደንብ የተረዳኸውን ነገር ነው የተናገርከው ምንም ሀሰት ውሸት የተገኘብህ ነገር የለም ይዤ እጃለሁ አይደለ? በሰማሁ ቆይቼን የሰማሁት ይዤ አራዳ ክፍለ ከተማ አ ወይዘሮ ቆንጂት ወይ መድኒት የምትባል ሴት ይዤሽ እጃለሁ አይደለ? ነግሬያለሁ አ አስረድቻለሁ አይደለ? ምክንያቱም እኔ ሴት ልጅ ስለወለድኩኝ ከሴት ስለተገኘው እናት ስላለኝ ደግሞ የምወዳት ሚስት ስላለኝ የእኔ ትንሽ ልጅ የእሷ እሷ የምትወዳት ናት ዮርዲ የምትወዳት ናት ዮርዲ በጣም የምትወዳት ናት እና በዮርዳኖስ ላይ የደረሰው ነገር እኔ ሴት ልጅ ወልጃለሁ በእኔ የኔስ ልጅ ነገ ምን ይገጥማታል ብዬ ነው እኔ ለማንም ጥብቅና ስቆም እነግራችኋለሁ ዮርዳኖስ ፊት ለማንም ጥብቅና ስቆም ታሳቢም አደርገው ልጆቼን ባለቤቴን ራሴ ላይ ቢደርስስ ብዬ ነው ለማንም ጥብቅና ስቆም እስላሚውን ጴንጤውን፣ ኦርቶዶክሲውን፣ ጉዳዩን ግን ለአንድ ሰው የምሟገተውኔ እንደራሴ ልጆቼን እያሰብኩ ነው። በልጆቼ አግኝቸዋለሁ ኔ ያም በማድረጌ ለማንም የግንባር ስጋውኜ በመፋለሜ በልጆቼ አግኝቸዋለሁ ኔ በልጆቼ አግኝቸዋለሁ። ልጆቼ ጀርመን ከመጡ ገና አራት አምስተኛ ዓመታቸው የእኔ ልጆች ማለት ነው። የእናንተ ምርቃት፣ የአባቶቼ ምርቃት፣ የገዳማውያን ምርቃት ስላለ ልጆቼ ጀርመን መጥተው ጀርመንኛውን እንደ ጀርመን እንደተወለደ ሰው በፍጥነት ይዘው ቅኔውን ዘርፈው ተቀኝተው ከህፃንነታቸው ጀምረው መጥተው የሚገቡና የሚማሩበት ትምህርት ቤት ገብተው ገብተው የእኔ መድኃኔ ዓለም እንዴት እንዳሳረፈኝ። ጀርመንኛ ከባድ ነው። ዴርዲዳስ የሚባል እንዲሁ ሲሰሙት ሲያዩት ራሱ ጀርመን ያላችሁ ይገባችኋል። መከራ የሚያሳይ እንኳን በቅርብ ለመጣ ሰው፣ አብሮት ላደገ ሰው ከባድ የሆነ ቋንቋ ነው። ያን ቋንቋ ለምደው እንደመጡም ደግሞ ብዙዎች ከህፃንነት ጀምረው መጥቶ ጂምናዚየም የሚባል ቦታ ለመግባት አይቻልም፣ ከባድ ነው። ምክንያቱም ተመርጠው ተጠንትንትን ብለው የሚማሩበት ነው። የኔ ልጆች ግን እግዚአብሔር ረድቷቸው እግዚአብሔር ከፊታቸው ቀድሞ ትላንት የቅዱስ ገብርኤል ዕለት ወንዱ ልጄ ወደ ዩኒቨርሲቲ የሚያልፍበት ቀን ነው እና ትምህርት ቤቱን እኔ ሄጃቸው አላቅም። ሶስት ዓመት ሙሉ ግን ረጅም ቦታ ነው የሄደ የተማረው ወደ አንድ ሰዓት በባቡር ከዛ በኋላ ሰባት ፌርማታ ነው ምናምን በአውቶቡስ ከዛ በኋላ የአስር ደቂቃ የእግር መንገድ ሄዶ ነው የሚማሩ። በመኪና ቢሆን ይታወቃል፣ በመኪና ቢሆን ሀያ ደቂቃ ሰላሳ ደቂቃ የሚፈጅ ነው። የጀርመን ክረምት ታውቁታላችሁ፣ እንዴት ብርድ እንዴት እንደሚያደርግ አስራ አንድ ሰዓት ተነስቶ ወጥቶ ባስ ይዞ አውቶቡስ ተራ ሄዶ ከዛ ደግሞ ባቡር ይዞ ከባቡሩ ወርዶ አንድ ሰዓት ተጉዞ እንደገና ሌላ ባስ ይዞ ከዛ አስር ደቂቃ ነው ሄዶ የሚማረ። ሶስት ዓመት ያለማቋረጥ ኔ ተማሩ እና ትላንትና የምርቃት ተብሎ ሄድን። ወላጆች ተብለን ሱፍ ልበሱ ተባልን። ከረባት ለበስን። እናትየውም እህቱም ሻቅ የሚሷል ለበሰች። ሄድን እና ስናለቅሱለን በደስታ ተመለስን። ያሁን ላይ የሆነው የአባቶች የጸሎት ነው። ምንድን ነው ያስለቀሰ? በሉ ሄድን። ስንሄድ ትምህርት ቤቱ ባለንበት ግዛት በጣም በውድ የተሰራ የሚማሩበትም ትምህርት ቤት፣ ተማሪዎች ደግሞ አእምሯቸው የመቀበል እንትኑ አይኪው ከፍ ያለ ተብሎ ነው የሄድነው። እንዶ ሌሎች አበሾች ይኖራሉ ኤርትራውያን ኢትዮጵያን ስነግረው ሌላ አንድ ጥቁር እንኳን ካገኘ እቀጣለሁ አለኝ እኔ ብቻ ነኝ ትምርት ቤት አለ እውነትም ሄድን ስንሄድ በእውነት የአገሬው ሰዎች ናቸው አባቶች እናቶች ተማሪዎች ወላጆች አዳራሹን የሞሉት እኛ ዛ የምንቀመጥበት ወንበር ላይ ደግሞ ወረቀት ተቀምጧልና። ወረቀቱን አንስተን ስናነባው አራተኛው ረድፍ ላይ ማህተመ የኔ ልጅ ስሙ ተጠቅሶ ቁጭ ብሏል፣ እና ንግግር ያደርጋል ይላል ተማሪዎችን ወክሎ ማለት። እንግዲህ እንደነገርኳቸው ነው፣ ጀርመንኛ እንኳን በዚህ በቅርብ የመጣ ለኖረበት የሚያወራው ደግሞ፣ አሁን ፕሮፌሰሮች ፊት ዶክተሮች ፊት ምኖች ፊት እና ቀረበ እኔም ወጣ ብዬ ራቅ ብዬ ይህን ማስታወሻ ማስቀረት አለብኛል። ሲያስቃቸው፣ ሲያመሰግናቸው ቆይቶ መጨረሻ ላይ የማያቋርጥ ጭብጨባ ወንበሩ ድረስ እስኪሄድ ድረስ ከእናትየው ጋር ለቅሶ እንባ እስከ ማታ ድረስ ቆይተን መጣል። ይሄ በምን ሆነ ያላችሁኝ እንደሆነ እናንተ ክፉ እንደምትሉኝ፣ እናንተ ጨካኝ እንደምትሉኝ፣ እናንተ ብና እንደምትሉኝ አይደለም፣ እግዚአብሔር ያውቀዋል እግዚአብሔር ያውቀዋል። ወድጄ እንዳልሆነም ያውቀዋል። ቢሆንልኝም ማኖሩ ሌባ ብሆን ዘራፊ ብሆን መንጃ ፈቃድ አለው ልጄ። አንድ መኪና እኮ ለመግዛት አራት ሺህ ዩሮ፣ አምስት ሺህ ዩሮ፣ ስድስት ሺህ ዩሮ ነው፣ ከሰው ላይ እንኳን ለመግዛት ማለት ነው። ያችን እኮ ገዝቼ መንጃ ፈቃድ አለው፣ የጀርመን መንጃ ፈቃድ አውጥቷል። ያችን ይዞ በሀያ ደቂቃ እየሄደ ይማር ነበር። አሁንም ዩኒቨርሲቲው ርቆ እንዳይደርሰው እየጸለየን ለምን ሌሎቹ መኪና አላቸው፣ እዛ ይሄዳሉ። እዛ ተቀምጦ መከራ እንዳይበላ እዚህ ቀረብ ያለ ቦታ ከተገኘ እንዳሁኑ እኛ ጋር እየመጣ እየተቀመጠ ምናምን። ሌባ ብሆን ዘራፊ በሆን ማለት ነው፣ ዘራፊ በሆን እንደማቀው ሰው ብዛት እንደማቀው ምናምን ብዛት አን ይሄን ማድረግ አይችልም። ይሄ ብቻ ትላንትና እንኳን ስንመለስ፣ ከዚያ ከምርቃቱ በኋላ ስንመለስ ግብዣ ነበረ። እኛ ብቻ ነን አልኳችሁ። ለእኛ የጾም ተዘጋጅቶ ምክንያቱም ልጆቼ እዚህ መጣን ጀርመን መጣን ብለው ጃንክ ፉድ አይበሉትም። ከዛ በተረፈ ደግሞ ህፃና ልጅ ነን ብለው ኬክ ላይ፣ ብስኩት ላይ፣ አይስክሬሙ ላይ የሉበትም። የእናታቸውን ሽሮ ያልተቋረጠ እንጀራቸውን ይበላሉ። ጤነኞች ናቸው። ጾማቸውን አይቋረጥም። እንደውም ጠዋት የሄደ ማታ ሲመጡ ነው የሚበሉት። ይሄ ብቻ አይደለም። ደግሞ እኔን ሸክም ላለመሆን እኔን ላለማስጨነቅ የተማሪ ስራ ይሰራሉ። የኪስ ገንዘባቸውን ራሱን ችሎ ይሰራል እንዲሆን እንዲሆን ነው። ይሄ ሆኖ ምንድን ነው ለዮርዲ በማልቀሴ እንደ አንዷን ዮርዲ መዝዤ አደባባይ ያላወጧቸው ሚሊዮኖች አሉ፣ ሺዎች አሉ። ሰዎቹን እያገናኘሁ እማጣቸውን ገንዘብ አላቸው የሚባለውን እያገናኘሁ በስልክ በምን እያገናኘ የሚማሩት እንዲማሩ፣ የጎሰቆሉት እንትን እንዲሉ፣ የተራቡ እንዲበሉ፣ የታመሙ እንዲታከሙ፣ የነዚህ ሁሉ ጸሎት፣ የዋልድባ አባቶቼ ጸሎት፣ የአሰቦት ስላሴ አባቶቼ ጸሎት፣ የዮርዲ እንባ፣ የዮርዲ ጸሎት፣ የሌሎቹም ጸሎት በልጆችህ እይ ስለተባልኩ በልጆች እያየው ስንመለስ መኪና ተገኝቶ ሌሎቹ ልጄ ሴቷና እናቶች በመኪና ሄዱ። እኔና ልጄ ቀረን። እሱ ከጓደኞቹ ጋር እንግዲህ ፓርቲ ነው ማምሸት አለባቸው። አመሹ። እኔ ዘመዴ እንደገና በአምስት ደቂቃ የምትመጣ ባቡር ጠብቄ፣ እሷ ሌላ ከተማ ወሰደች። እዛ ከተማ ቁጭ ብዬ በአስር ደቂቃ የምትመጣ ባቡር ያስኩኝ፣ አንድ ሰዓት ተጉዬ እኔ ከተማ መጣው። እንደገና ወደ እኔ ቤት የምትወስደኝ ሌላ ባስ መጣች መጣው እነሱ በ15 በ20 ደቂቃ የደረሱበትን እኔ አንድ ሰዓት ከምናምን መጣው። የጀርመን ሲስተሙ ደግነቱ መኪና ሊያዝ መኪና ልንዳ ምናምን የሚያስብል አይደለም። የትራንስፖርት ሲስተሙ ባቡሩ በደጅ ነው፣ መኪናው በደጅ ነው። ምናምን ነው አሜሪካ ምናምን አይቻለም አይቻለሁ። አሜሪካ ደግሞ መኪና እንደ ጫማ ነው፣ እንደ ጫማ ነው። ስለዚህ በልጆቻችሁ ነው የምታገኙት። በልጆች ለሌላ ሰው መልካም ማድረግ ለሌላ ሰው መልካም ማድረግ ደስታን በቤታችሁ ታያላችሁ፣ በትዳራችሁ ታያላችሁ፣ በልጆቻችሁ ታያላችሁ። የኔ መድኃኒዓለም፣ የኔ አምላክ፣ የኔ ፈጣሪ ያደረገልኝ ይሄንን ያደረገልኝ ይሄንን። ስለዚህ ክፉ አትናገሩ፣ ክፉ አትስሩ፣ ክፉ አይዋሉባችሁ፣ ክፉ አትዋሉ። ባለጌን ሌባ ሌባ ማለት፣ ቀጣፊን ቀጣፊ ማለት፣ ዋሾን ዋሾነ ማለት፣ ገዳይን አሳሪን ጨፍጫፊን፣ ያለ ፍትህ ያለ ፍትህ ወንጀል የሚሰራውን መገሰጽ። ይሄ ጠላት አያስፈልም፣ ጠላት አያስፈልም። ስለዚህ በእንደዚህ ነው ያነሳውላችሁ። እኔ ሰዎች እንዲጠቀሙ እንጂ እኔ እንድጠቀም ብዬ በዚህ በመንፈሳዊ አገልግሎት በዚህ በምናምን እንዲህ አረገኝ የሚል ይምጣ፣ እንዲህ አረገኝ እንዲበደለኝ የሚል ይምጣ። እንዲህ አድርጎ ሰብስቦ ኮሚሽን ይበላል። እንዲህ አድርጎ ምናምን ወስዶ እንደዚህ አድርጓል። ባደርግማ ኖሮ ዛሬ ለልጄ የተነዳ መኪና የአራት ሺህ አምስት ሺህ ብር መኪና እንካ ቁልፉን ብዬ መኪና ነበር ምገዛለት። እንደማቀው ሀብታም ብዛት እንደማቀው ሰው ብዛት አንድም ለእኔ ብዬ አድርጌ አላቅም። ለዚህ ነው አሁንም ዮርዲን እርዷት ብለው እርዷት። በቃ ልጇ ደስ ይበለው የጣመ የላመውን ይብላ፣ እንደ ጓደኞቹ ይልበስ፣ ላፕቶፕ ይኑረው፣ ኮምፒውተር ይኑረው፣ ትምህርት ቤት ይማር፣ አባትየው ይርዳው። ሌሎቻችሁ ደግሞ እሷ በዚህ ተናዳ ደግሞ እንዳትሄድ ተመሳይታ እንትን እንዳትል ልንረዳት ይገባናል ማለት ነው ስለዚህ የምትረዷት ሰዎች አሁን እንዳልኳችሁ እያየዋችሁ የምትረዱትን ቃል ግቡልኝ። አንድ አስር ሰው ፈልጋለሁ። አስር ሰው መቶ መቶ ዶላር ሀያ ዶላር ሀምሳ ሀምሳ ዶላር በዛሬው ጉባኤ ማለት ሌሎቻችሁ ደግሞ ጊፍት ስጧት። በራሷ ላይ በራሷ በእኔም የገባውን እሰጣለሁ። በራሷም የገባውን ትሰጣላችሁ። ይህንን እናድርግ። ልጁን ደግሞ ውጤትን ሰማና ከዚያ ከውጤቱ በኋላ እምቢ ከተባለ እና አረዳም ከተባለ የግድ ሸክሙኛው ላይ ነው የሚወድቀው። ይማ ሌላ እንትን የምንለው የለም። እኔ በህይወት እስካለው ድረስ ከቻልኩ ራሴ ካገኘሁት ከጉሮሬ ነጥቄ እንዳይርበው አደርጋለው። ልጁን አደባባይ እንዳትወጪ፣ ልመና እንዳትወጪ አደርጋለሁ። ካልቻልኩ ደግሞ በቀደም እንዳደረግኩት እምወዳቸውን ሰዎች ለምኜ ባካችሁ የጤፍ መግዣ ባካችሁ የዘይት መግዣ ብያረጋለሁ። ሌላው ደግሞ ከተቻለ ይቻላልም፣ ዲያቆን መኩሪያ ካለ ቢገባ ጥሩ ነው። ቃል አስገባዋለሁ በእናንተ ፊት። ካለ እስቲ ንገሩኝ፣ ከሌለም ደውላችሁ ንገሩኝ። ለነምንዳይ ለነቴዲ ለነማን ለማን መዝሙር የሰጠ ነው ታውቁታላችሁ ዲያቆን መኩሪያን። እዛው አሜሪካን ሀገር ነው ያለው። በቀደም ቃል ሲገባ ሰምቼዋለሁ። እግዚአብሔር ይስተው ሙሉ አልበም ካሴት ይሰራላታል፣ ግጥሙን ዜማውንም ይሰራላታል። መሳሪያ ተጫዋቾቹ ከከፈሉ ከፈሉ፣ አንቀበልም ካሉ አልተቀበሉም። ቢቀበሉም ደግሞ እንከፍላለን፣ የስቱዲዮ እንከፍላለን፣ እናሳትምላታለን ወደ አገልግሎቷ ትመለሳለች ማለት ነው። እኔ ልጄ ናት ብያቸዋለሁ። ባንክ አካውንቱ ካለ ንገሪ። ባንክ አካውንቱ ካለ ንገሪ። ልጇ አሁን እድሜውን ትነግረናለች። እድሜ የምትጠይቁት አላችሁ። የባንክ አካውንቱ ለኔ ላኪልኝና እዚህ ላይ እንዲለጠፍ አድርጓለሁ። እንዴት እንደሚለጠፍ አላቅም እዚህ ላይ እንዲለጠፍ አደርጋለሁ። የባንክ ቡክሽን በዋትሳፕም ቢሆን ላኪልኝ ደስ ላኪልኝ፣ ከዚያ አሲዛችኋለው ጉድገር ልካለሽ አለሁ በይኝ፣ ነግርሻለሁ። አንቺ እዛ ላይ ትለጠፊዋለሽ፣ ፒን ታደርጊዋለሽ ማለት ነው። እኔ እዚህ ላይ ጽፌ አላውቅም፣ እንዴት እንደሚጻፍም አላውቅም። ስለዚህ እልካለሁ ማለት ነው። እልካልኛለች። እሺ፣ እሺ። ጉድ ገርል ካለሽ ልኬልሽ አለው። የኢትዮጵያ ንግድ ባንክ ነው። ፒንት አረግልኛለሽ ለጥፊው መለጠፍ ኦኬ ወጥታ ትገባለች። ገስት ስላለ ፒን ማድረግ አይቻልም ብለዋል። የወርዲት ወጪ እና ከዛ ፒን ካደረግኩ በኋላ ካደረግኩ በኋላ ተመልሰች ትመጫለች። ትንሽ ነገር ስለምናወራ ማለት ነው። ወጣለች። አሁን አሁን ይደረጋል ብለውኛል። እሺ ልክ ያለው ለጥበቃ አባላቱ ልክ ያለው ከዚያ ኦኬ፣ ሌላ ሌላ ሰዎች ደግሞ ሌሎች እንትን ሊሉ ስለሚችሉ በቃል ነግራችኋለሁ አንድ ሺህ